አቤል በገና ምን ምን አገልግሎቶች ይሰጣሉ? ጾምና በገና ምን ያገናኛል? ብዙ ጊዜ በጾም ወቅት በገና ይሰማል አይደል? ምን ያገናኘዋል? እንግዲህ በገና ከምንጠቀምበት አንዱ አገልግሎቱ ለምስጋና እና ለጸሎት ነው። እሺ በገና ስለመማር ድምጽ ያስፈልጋል የመዘመር ችሎታ ያስፈልገል? ወይስ በገና ብቻ በቂ? አቤል በገና መጥቶ ለመማር እድሜ ይጠይቃል የእድሜ ወሰናል ነው። ሰባት አመት ጀምሮ እንቀበላለን። ሰላም ውድ የኖር ሪቪው ተመልካቾቻችን እንዴት አላችሁ? እንግዲህ በዛሬው ቪድዮ በጾም ወቅት ከምንጠቀምባቸው መሳሪያዎች አንዱ የሆነውን በገና ለማየት አንድ የበገና ትምህርት ቤት ተገኝተናል። እኔ ቤዛዊት ነኝ። ቻናላችን ኖር ሪቪው ነው። አብራችሁን ምድርና ሰማይ ተናወዘ ለዚህ ቅዱስ አምላ ምስጋና። ሰላም እንደት ነች እግዚአብሔር ይመስገን ዘማሪ መልእክት ያሰማል አሜን አብረ ያሰማ እስኪ ራሽ ለተመልካቾች አስታውቂ ዘማሪ ቴልን እባላለሁ በአቤል በገና የዜማ መሳሪያዎች ማሰልጠኛ ተቋም በመምህርነት አገለግላለሁ በጣም ጥሩ አቤል በገና ምን ምን አገልግሎቶች ይሰጣል አቤል በገና ያው በመምህር አቤል ተስፋዬ አማካኝነት የተመሰረተ የመሳሪያዎች ማሰልጠኛ ተቋም ነው። በገና ክራር፣ መሰንቆና ዋሽንትን የመሳሰሉትን ቤተክርስቲያን የምትጠቀሙባቸውን የዜማ መሳሪያዎች አገልግሎት ይሰጣል፣ ይሸጣልም፣ ያሰለጥናል። ስለዚህ በገና ብቻ አይደለም ማለት ነው ያለው፣ ሁሉንም የዜማ መሳሪያዎች አገልግሎት ይሰጣል። በጣም ጥሩ። ጾምና በገና ምን ያገናኛል? ብዙ ጊዜ በጾም ወቅት በገና አልሰማን አደል፣ ምን ያገናኘዋል? እንግዲህ በገና ከምንጠቀምበት አንዱ አገልግሎቱ ለምስጋናና ለጸሎት ነው። እንዳጋጣሚ ሆኖ ከጾም ወቅት ላይ ይበዛል እንጂ በገናን በማንኛውም ሰዓት በየትኛውም ጊዜ እግዚአብሔር ልናመሰግንበት የምንችል መሳሪያ ነው። ነገር ግን ጾም ሲሆን በብዛት ሰውም ወደ ቤተክርስቲያን የሚቀርብበት ጊዜ ነው። ወደ እግዚአብሔር የሚቀርብበት ሰዓት ነው። እንዳጋጣሚ ሆኖ እዛ ላይ የበገና ደግሞ ባህሪው የማረጋጋት የመሳሰሉትን ጥቅሞች ስለሚሰጥ በጾም ወቅት በብዛት ይደረደራል እንጂ ወቅት ተብሎ ግን የተገደበ ጊዜ የለም። ስለዚህ በማንኛውም ጊዜ በገና ይሰማል ማለት ነው። የበገና አውታሮች ስንት ናቸው? የበገና አውታሮች አስር ናቸው። በአስርቱ ትእዛዛት ይመሰላሉ። ይሁም ደግሞ ሊሰሩ የሚችሉት ከበግ ወይም ከበሬ አንጀት ነው። አሁን ላይ ያሉት በገናዎች የምንጠቀምበት የበግ አንጀት ነው። እሺ አንድ ሰው በገና ለመማር ምን ያህል ጊዜ ይፈጅበታል? ብቁ የሚባለው ምን ያህል ጊዜ ይሰለጣል? እንደ የተለያዩ ፓኬጆች አሉ። ያ ማለት ትምህርት ቤት ያዘጋጃቸው የሶስት ወር፣ የስድስት ወር እና የዘጠኝ ወር እንዲሁም ኦንላይን ክላስም አለ፣ በአካል መገኘት ለማይችል ሰልጣኝ ማለት ነው። ሶስት ወር ተብሎ ቢገደብም ግን አንድ ሰው እንደ አቀባበሉ ስለሆነ ሶስት ወርም በላይ ሊጨርስበት ይችላል፣ ሶስት ወር ደግሞ ላይፈጅበት ይችላል። የፐርሰናል አቀባበሉ በግል ስለሆነ በገና ለመማር ምን ያስፈልጋል? በገና ለመማር ያው መንፈሳዊነት ማለት ኦርቶዶክሳዊ መሆን መቻል አለብን ተቋሙ መንፈሳዊ ስለሆነ ይሆናል። ከዛ ቀጥሎ ፍላጎት ያስፈልጋል። ፍላጎት ብቻውንም በቂ ስለማይሆን ፈልገን እንደመጣ ነው። በዛው ልክ ደግሞ ያሉትን ቻለንጆች ያሉትን ፈተናዎች ሊኖሩ ይችላሉ። እነዛን ተቋቁመን የሚሰጡንን ኤክሰርሳይሶች በአግባቡ መለማመድ ይኖርብናል። አቤል በገና ስራውን ከጀመረ ምን ያህል ጊዜ ሆኗል? ውስጥ ወደ ሶስት አመት ሆኖናል። እዚህኛው ይሄኛው ያለንበት መገናኛ ነው። ፒያሳ ያለው ሶስት አመት ሆኖታል። ይሄኛው አንድ አመት ሆኗል። ምን ያህልስ ተማሪዎች ብቁ አድርጓቸው ያለ እዚህ ተምሮ ምን ያህል ተማሪ ብቆማል? አዎ በአመት አንዴ ነው እንዳልኩሽ ቅድም ተማሪ የሚማረው በግል ነው፣ በተለያየ ጊዜ ነው ተማሪ የሚጨርሰው። ነገር ግን ጨርሶ በዛው በጨረሰበት እንትን አይልም፣ እዚህ የመጣ ራሱን አድቫንስድ ክላሶችን ይወስዳል። ከዛ በተጨማሪ በአመት አንዴ ስለሆነ ምርቃት ፕሮግራም ያለው አንዴ ያስመርቀናል። አራት መቶ ምናምን ተማሪዎች በበገና ብቆ አድርገናል። አዎ እንደ አጋጣሚ ከፊታችን ከሁለት ወር በኋላ ግንቦት 24 ላይ ሁለተኛ ምርቃት ፕሮግራም ይኖረናል። ቅድም የኦንላይን የበገና ስልጠና እንሰጣለን ብለሽ ነበር፣ እና የተለያዩ ዓለም ሀገራት ላይ ያለ ኦርቶዶክስ ሃይማኖት የበገናው ስልጠና መውሰድ ይችላሉ ማለት ነው? አዎ ይችላሉ። እንደውም በዋነኝነት ያው ሀገር ውስጥ ያሉት ይደርሳቸዋል። ምናልባት ከአዲስ አበባ ውጭ ላሉት ከሆነ ነው እንጂ ዋናው ኦንላይን ክላሱ አስፈላጊነቱ ለነሱ ተደራሽነት ለማድረግ ነው። ምናልባት በጣም የሚያስፈልጋቸው ነገር እዚህ ያው ሲመጡ በገና አለ ሲማሩ በአካል ሲሆን፣ ኦንላይን ሲሆን ግን በገና ወይም ክራር ወይም መሰንቆ የሚማሩት የዜማ መሳሪያ ግዴታ መኖር አለበት ሯቸው ለዚህ መማር ይችላሉ እየተማሩም ይገኛሉ። በገና ውስጥ ልካላችሁ ወደዛ ጋር አዎ፣ እንልካለን። በፖስታ ቤትና እንደውም በሰው አማካኝነት እንልካለን። በገና ስለመማር ድምጽ ያስፈልጋል፣ የመዘመር ችሎታ ያስፈልጋል፣ ወይስ በገና ብቻ በቂ ለመማር? አያስፈልግምም ያስፈልጋልምም የሚያስበል አይደለም። ምክንያቱም በገና የዜማ መሳሪያ ነው። እንደ ሰዎች ፍላጎት ነው። ያ ማለት መማር ፈልገው የመጡት ሰዎች እንደም ለቤታቸው እንዲሁ ሊደረድሩት ሊሆን ይችላል፣ ሁለተኛ ደግሞ ለአገልግሎት ሊሆን ይችላል። ያው ድምፅ የሚለውን ስትንፋስ በሚለው አስተካክለ ነው። ትንፋስ ያለው ሁሉ ስለሚ በበገናው አማካኝነት ስለሆነ የሚቃኘው ድምፁ አብሮን ግዴታ ድምፅ ማማር አለበት ብሎ አንድ በገና ሊማር የፈለገ ሰው ሊገደብ አይገባም ማለት ነው። ለዚህ ድምፅ አይጠይቅም ማለት ነው። ፍላጎት ያለው ሰው በሙላ መቶ ነው። አብሮ ከበገናው ጋር እኩል የሚያስኬደው የክላሱ አንዱ አካል ነው። አቤል በገና መቶ ለመማር እድሜ ይጠይቃል? የእድሜ ወሰናል? አዎ ምናልባት ህፃናትን ያ ማለት ሰባት አመት ጀምሮ እንቀበላለን። ግን ከዛ በታች ነው፣ ለምሳሌ አምስት አመት ላይ ያሉ አንድ ሁለት ህፃናት አሉ ተምረው የጨረሱ፣ ፊዚካል ያላቸው ነገር ታይቶ ምናምን መማር ይችላሉ። ወንድ ሴት፣ ትልቅ ትንሽ አይልም፣ የትኛውንም የዜማ መሳሪያ መማር በፈለጉበት ጊዜ እና ሰዓት መማር ስለዚህ ከሰባት አመት በታችን ይቀበላል ወይስ ይቀበላል? ግን ፊዚካል ያላቸው ነገር አይቶ የመቀበል ደግሞ በገናውን የመያዝ አቅማቸው። እሺ፣ አሁን ደግሞ ከክራር ክፍልና ማሰንቆ ክፍል አለ ብለሽኛል እንጂ ይኸኛው የምናየው ክላስ ሀሳብ መስጫና እንዲሁም አንዳንዴ ደግሞ ተማሪ ሲበዛብን የምንቀንስበት ወይንም ወደዚህ ፈራርገ የምናስተምርበት ክላስ ነው፣ በዋነኝነት ሀሳብ መስጫና መሰንቆ ክላሳቸው። ፊት ለፊት የምናየው ደግሞ ሪሴፕሽን ክላስ ነው። እንግዶች መጥተው ኢንፎርሜሽን የሚወስዱበት እና አንዳንድ ጥያቄዎችን የሚወስዱበት ክፍል ወይም ሪሴፕሽን ክላስ የምንለው ማለት ነው። አሁን የምንገባው ወደ ክራር ክላስ ነው። ክራር እየተማረ ነው ተማሪዎቹ እንዳንረብሻቸው እሺ በስተመጨረሻ ማስተላለፍ የምትፈልጉ መልእክት ካለ በዛውም ደግሞ አድራሻችሁ የት እንደምትገኙ ተመልካች ተነገ። በቅድሚያ እናንተን እናመሰግናለን ስለ ጎበኛችሁን። አድራሻዎቻችን ቅድም እንደተናገርኩት መገናኛ፣ አሁን ያለንበት መገናኛ ሲቲሞል ሰባተኛ ፎቅ ላይ እንገኛለን። እንዲሁም ደግሞ ቅዱስ ጊዮርጊስ ቤተክርስቲያን አጠገብ ፒያሳ ማለት ነው አራተኛ ላይ እንገኛለን። በስልክ ቁጥሮቻችን በመደወል ማግኘት ትችላላችሁ። አቤል በገና ማለት ነው። አመሰግናለሁ። በጣም እንግዲህ ተመልካቾቻችን በአቤል በገና የነበረን ቆይታ ይሄንን ይመስላል። በገና መግዛትም ሆነ መማር የምትፈልጉ በሁሉም የአቤል በገና በመምጣት መማርም ሆነ መግዛት ትችላላችሁ። ከስር በሚገኘው ስልክ ቁጥር እየደወላችሁ እነሱን ማግኘት ትችላላችሁ። ባን የነበረን ቆይታ ይሄንን ይመስላል። ሌላ ቀን በሌላ ሪቪው ከምንገናኝ ድረስ መልካም ቆይታ።